እና እንደዚህ ስም ለማጥፋት እንደዚህ ሚዲያውን መፈለግ ሶስት ወር ሆናችኋል። ይህንን ነገር ስትፈልጉት ከነበረ እናቃለን፣ ንጹህነት ስላለን ግን ምንም ትመጡ ምንም አታመጡ በሀቅ ስለሆነ አይ አሁን ምንም ችግር የለም። አሁን ምና ለመሳለ እንደት አይነት እነሱ እንደፈለጉ ስሩ፣ እኛም እኛ በሚያወጣን እኛ እንደፈለግን እንሰራለን። ኦርደር ታቆያላችሁ? አሁን እናቆያለ። ስለዚህ የምናቆየው ደግሞ ብዙ ነጋዴ ስላለን ስለዚህ ምንድነው ነጋዴዎችን መቀነስ እንፈልጋለን ማለት። በቃ የምንችለውን ብቻ ነው መስራት የምንፈልገው? በቃ የማንችለውን የማይጠብቁንን ስንዘገይ ከሰባት እስከ አስራ ስድስት ቀን ስንዘገይ የምናቆይባቸው ሰዎች በቃ የራሳቸው አማራጭ እንዲጠቀሙ ነፃነት እንስጣቸው። እኛ ደግሞ እስከ ሰባት ከሰባት እስከ አስራ ስድስት ቀን እንደሚጠብቁን ሰዎች ጋር እንሰራለን። አንፈልግም የሚሉ ካሉ ደግሞ በፈለጉ ቀን የራሳቸውን ደሊቨሪ የሚፈቱ ከሌላ ደሊቨሪ ካምፓኒ ጋር የሚጀምሩ ይቀጥሉ። ስለዚህ ምንም ምንትን የእኛ ከዚህ በኋላ መስራት ያለብንን? እንትን፣ ያርገን ይህ ልቡ ላይ፣ እሺ፣ ቤት ሀበሻ ማለት የምትፈልገው ነገር አለ። እንግዲህ ሰላም፣ በመጀመሪያ ሰላም ሁላችሁም ሰላም ብያለው። በመቀጠል ምንድነው ሲል የምፈልገው ሼር ተደርጎልኝ ነው ትፈልጋላችሁ ተብሎ ስለመሰለኝ። ሚውት አርግ እስኪ ድምፅ አለ አይደለ? እኔ እናንተ ሚውት እና ምናልባት እየተሰማ ነው ትሰማለህ? ቾክ በል ደግሞ። ትፈለጋላችሁ ስላሉ ቤት ያበሻ ትፈለጋላችሁ፣ ሙኒት ቤት ሲባል ሼር ተደርጎልኝ ነው የመጣሁት ምናልባት ያልተ የተፈለኩበትን ሬዝን ስላላወቅኩ ያንን ምናልባት መጀመሪያ እንዲብራራልኝ ስለፈለግኩ ነው እዚህ እንግዲህ አሁን እኛ የተሰበሰብ ነው ኢ ቲ ኤች ዴሊቨሪ ማመስገንም ከፈለግ መውቀስም ከፈለግ አስተያየት መውቀስ ማለት አስተያየት መስጠት ተጠቃሚ ነህ አንተ አዎ፣ ተጠቃሚ ላስ። አስተያየትም ካለ እሱ በግል ተጠርቷል እንዴ? መሲ በግል የሚመጣ ሰው ነው እሱ። ኖ አይደለም፣ በግልም መናገር የሚፈልገው ነገር ካለ ይናገሩለ። ግን ምንድነው ፖይንቱ? ያላችሁን አስተያየት ስጡ። ድርጅቱ መታረምም ሆነ ካለበት የሚታረመውን መመስገንም ካለበት የሚመሰገንበትን ነገር እየተወያየ ነው። እሺ እንደዛ ከሆነ ያው እኔ ልጆች እንደዛ ብለው ስለነገሩኝ መጣሁት እንጂ በኮሜንት ደረጃ ሄኖክ አለ። ከሱ በፊት እኛ የምንነጋገረውም ሽግርም ቢፈጠር ምንም ነገር ቢኖር ቅድሚያ ከና ሄኖክ ጋር የምንነጋገረው ያሉትን ነገሮች ክስተትም ቢፈጠር በእኛ መሀል የሆነ ክፍተትም ቢፈጠር እነሱም ይጠይቁናል። እኛ እንደ ቤት ያበሻ እንደ ድርጅታችን ቀርቤ በአካል እየሄዱ እጠይቃቸዋለሁ፣ እነግራቸዋለሁ፣ እነግሬያቸዋለሁም። ለምን እዚህ ያለ ሰው ስለሆነ ከጀርባ እንደዛ ዞሬ ከጀርባ እንደዚህ ዞሬ የማደርገው ነገር አንዳችም ነገር ሊኖር አይችልም። በመቀጠል በዚህ ስራ ላይ እውነት ለመናገር ኢቴች ዴሊቨሪ ለመናገርም በሚከብድ መልኩ ነው እኔ መናገር የምፈልገው። በምን ዙሪያ ብትሉ፣ በኦርደር በማድረስ ደረጃ እግዚአብሔር በሚያውቀው ኦርደር በቀን ወስደው በቀን ይደርሳል። አብዛኛው ኦርደር ማለት ነው ከመቶ ዘጠና ስምንት ፐርሰንት ልንል እንችላለን። ኦርደር አይከነሰልም። እኔ ከራሴ አይከነሰልብኝም። ከመቶ ዘጠና ስምንት ፐርሰንቱ ኦርደር አይከነሰልብኝም። ለምን ሀቁን መናገር ነው ያለውን ነገር ትክክለኛ ኦርደር የታዘዘችዋ ኦርደር በአግባቧ ትደርስልናለች። ይህንን ከዚህም በፊትም ምናልባት ወንድማችን ወልዴን ስላላገኘሁት አልተገናኘንም፣ ተገናኝተንም አናውቅም። ሜቢ አንድ ቀን በሆነ አጋጣሚ ደውዬለታለሁ። ስልኳለኝ ግን ደውዬለት አላውቅም ምክንያቱም መደወልም አይጠበቅብኝም። ለምን እሱ ጋር ከመሄደ በፊት ከሱ በፊት ያሉ ሰዎች አሉ የተቀመጡ እኛን የሚያስተናግዱ እኛም በአግባቡ የሚያደራጁ ልጆች ነበሩ አሉ። ለምን ትክክለኛ እስከሆነ ድረስ ምናልባት ከእነሱ ካለፈ እሱ ጋር ልሄድ እችላለሁ። ስልኳለኝ አለኝ፣ ደውልለታለሁ። ምናልባት ወልዴ ታስታውስ እንደሆነ እጣ ማወጣ ቀን የእጣም አውጫ ብዬ ደውዬላለሁ። ታስታውስ እንደሆነ ከዛ ወዲ ቁጥርክ ነበረኝ ግን አልደወልኩም። መደወልም አልፈልግም ምክንያቱም አሉ የስታፉ ማናጀሮቹ አሉ ከማናጀሮቹ ጋር ሄጄ ኦርደር ሄጄ ቁጭ ብዬ ከእነሱ ጋር እነጋገራለሁ። ከዛ ውጭ አበደን እኔ ከጀርባም ሆነ ከምንም ከኋላ ማወራበት አንዳችም ነገር የለም። ምናልባት እንደ ድርጅት አንዳንድ ጉድለቶች ሊኖሩ ይችላሉ። አዎ ሊኖሩ ይችላሉ፣ ምክንያቱም ሰው ነው። የሰው ልጅ ሙሉ አይደለም። ጉድለትን እንደ ጉድለት ተያይዘን ነው እንጂ መሻገር የምንችለው። በአንድ ጊዜ ሙሉ እንሆን ማለት አንችልም። ያንንም ደግሞ ከነ ነው ጋር ተነጋግረናል። ምን ነበረ፣ እንዴት ነበረ፣ ከዚህም በፊት የነበሩበት አሁን ያለበት ምክንያት ብዙ ልዩነት አሉ። ቅድም እህታችን ላቀረበችው እንደዚህ ሳይደርስ ሲቀር እንደዚህ ይቆረጣል የሚለው እኔ ጋ መጀመሪያ ሲጀመር ሀዱ ብሎ ሲጀመር ሁለት ቀን ነው የተቆረጠው ግልጽ ለመናገር። ከዛ ወዲህ አልተቆረጠም፣ የለም ቀርቷል። ያም በስህተት ነው ብለውኛል። መናገር ካለብኝ ማለት ከዛ ወዲህ አልተቆረጠብኝም፣ አምስት ሳንቲም ብር ተቆርጦብኝ አያውቅም ለምን ያሌለን ነገር ምናልባት ከኔ ተቆርጦ ሳይቆረጥ ቀርቶ ከሌላ ይቆረጣል ከሆነ አይዶ ነው፣ እሱን አላውቅም ከኔ ከራሴ ግን አልተቆረጠብኝም ምንም ነገር። ቴች ሊቨሪ ከመጣ ጀምሮ ኦርደር በአግባቡ ሁ በአግባቡ እየደረሰን ነው፣ እየተጠቀምን ነው ግን ምንድን ነው እሱ እዚህ ጋ አሁን ሄኖክም ስላለ እኔ የምጠቀማቸው ነገሮች አሉ። ምንድን ነው ብትሉኝ ኢቲች ዴሊቨሪ አመት በዓል ኦርደር ሲደራረብበት ምናልባት ከሁለት ቀን ከሶስት ቀን በፊት ኦርደር ላይቀበል ይችላል። ከኦርደር መብዛትና ያንን ለአመት በዓል ከማድረስ የተነሳ ለምሳሌ ለአዲስ አመት፣ አዲስ አመት መች ነው የዋለው? ኦረዲ ሀሙስ ነው መሰለኝ የዋለው ቅዳሜ ነው ሁለት ቀን ሶስት ቀን በፊት ያቆማሉ ኦርደር መቀበል። ለምን ከአቅማቸው በላይ ስለሆነ ኦርደር ስለሚበዛ ማድረስ ስለማይችሉ ሰዎች ያንን ኦርደር ማድረስ ስላለባቸው እኛ እኛ ለምሳሌ የሸጥነውን ኦርደር ማድረስ ስለሚፈልጉ ያቋርጣሉ። በዛን ሰዓት አለ ሄኖክም ያለ ሰው ነው። በዛን ሰዓት በሌላ ድርጅት ብጠቀም ችግር አለ ወይ ብዬ አስፈቅጄ ነው የምጠቀመው እነሱ ባልሰሩበት ሰዓት ለምን የአመት በዓል ከስተመር ስለሚያዘኝ፣ ጠይቂያቸው እነሱን አስፈቅጄ በሌላ ካምፓኒ አደርሳለሁ። ግን እነሱ በጀመሩ ሰዓት እነሱ ኦርደር በጀመሩ ሰዓት ከጀመሩ ሰዓት ጀምሬ በሌላ ኦርደር ካምፓኒም ላደርስም አድርሽም ፈቃደኛም አይደለም። ስምህን ይቅርታ ስለማለቁ ማስፈቀዱ ይሄ ሌላ ነገር ነው የሚያስከትለው። ገባ? ይሄ ንግግር አስፈቅጄ ለውጣ፣ ሙኒት ላውራ ቤቲ ከይቅርታ ጋር ማለት ማስፈቀር ሳይሆን እኛ ቀድመን አልነገርናችሁም ለባል ስለምንነገር ማለት፣ እነሱ አስገድደውን አይደለም። ኖኖ እንድትረዱኝ የምፈልገው አስገድደውን አይደለም። በኋላ በሌላ ደረሰ እንዳይባል የእኛ መሀል የሆነ እንትን እንዳይፈጥር አሳውቂያቸው ነው እንጂ እነሱ ከልክለውኛ አይደለም። ይሉት በስማቸው ወይም ደግሞ በካርዳቸው እንዳይነካባቸው ነው የሚፈልገው ሳይሆን ወርዳረክ በስርዓት እንዲደርስ እኛ ለበዓል ስለምናርፍ፣ ምክንያቱም በሌላ ካምፓኒ ስትልቁ ሙስሊሞች ስለሆኑ ለኢድ ይዘጋሉ። አብዛኛው እኛ ደግሞ በዓል ነው ኦርቶዶክስ ይበዛል። እዚህ ጋር አበሾችም ነን አዲስ ዓመት ነው ስለምንዘጋ ቀድሜ ነግሬያለሁ። ከሶስት ቀን በፊት በሌላ ካምፓኒ ዳኩ በዚህ በዚህ ቀን አናወጣም እንጂ እኛን እኮ እናንተ መብታችሁ ነው። እኛ ዘግተናል እና እናንተ ዝጉ ማለት የለብንም፣ አንችልም። እንደዛ እሱን አላልኩም። ይህ ምኑ ጋር መስሎኝ የፈለኩት ምኑ ጋር መሰለህ ያሉትን በሌላ ኦርደር እያደረሱ ለሚለው ነገር ነው ማብራሪያ፣ እንጂ እናንተ ከልክላችሁ በዛን ሰዓት እናንተ እኮ አቁማችሁ። እናንተ ለምንድን ነው ያቆማችሁ? ቀድማችሁ ነግራችሁናል። ለምሳሌ የነገራችሁ መቼ ነው? ዓመት በዓሉ ከመድረስ ከሶስት ቀን በፊት ነው የተነገረ ነግረውናል። ከሰኞ ጀምሮ ሰኞ እለት ነው ለአዲስ አመት፣ ለምሳሌ ከሰኞ ጀምሮ፣ ከሰኞ በኋላ ኦርደር አንቀበልም። እስከ ሰኞ ያለው ለምሳሌ አሁን አመት በዓል ጊዜ ዘጋን ያሉበትን ቶ ኖርማሊ ከእናንተ ጋር መስራት ትፈልጋለሁ ስትላቸው ከእናንተ ውጭ እንትን አልጠቀምም ወይም መጠቀም አትችልም። ያንተ ነው ያንተ ነው ሙኒት፣ እኛ በመነጋገር ያለነውን ነገር ነው። እዚህ ጋር እያልኩሽ ያለው የእኛን ቀረቤታ ለመናገር ነው። ቀረቤታችን ተነጋግረን ይህን አለ እርስ በራሳችን ነው የምንወያየው፣ ያለንን ቀረቤታ ነው። እንዲ ልናገር የፈለኩት እነሱ አታድርሱ እንደዚህ አታድርጉ፣ በፍጹም ብለው የማያውቁም ተነጋግረን የማናውቅም። በዛ መንገድ ግን እኔ ምንድን ነው እሱ ሄኒ፣ እንደዚህ እንደዚህ ነገር አለ እንደ ቤተሰብ ነው ቀርቤ አወራቸው። ይኸው ያለ ሰው ነው ምናልባት ከዋቸው ለሄኒ ሊናገር ይችላል። ሄጄ ነው ቤታቸው ድረስ እስከ ቤታቸው ሄጄ ማታ ማታ አወራቸዋለሁ። ችግርም ካለ እነግረዋለሁ ለሄኒ ጉድለታቸው። እስቲ ይናገር ሄኒ። ምናልባት እዚህ ላይ አንተ ልታግዘኝ ትችላለህ። ምናልባት ይህ ነገር ያሉትን ነገሮች እኔ ከተናገርኩት ውስጥ ማለት ነው በእኛ ድርጅት ማለት ነው ምንም አይነት ስህተት የለውም። አንደኛ እንደ ፋሚሊ ሆ ነው ምንሰራው እንደ ሰሪና እንደ ዲሊቨሪ ሰጪና እንደ ነጋዴ አይደለም፣ እንደ ፋሚሊ ነው የምንሰራው። ምክንያቱም ቅሬታ ሲኖረ አዘብራዘር አዘ ፋሚሊ ነው የምናወራው። ችግር ካለ ነጋዳን ትነግረኛለህ እኮ ጊዜ የሹቤርም ችግር እንዲህ ሲኖር እንደዚህ ይቀረፋል። አሁን ደስተኛ ነህ? አዎ። በእኛ ደግሞ በእናንተ ላይ የምናየውን ስህተት ደግሞ እንደዚህ እንደዚህ አለ፣ በመነጋገር ነው የምንፈታው እኮ እንጂ ሌላ የከፋ ነገር ምንም ነገር የለም። በሌላ ካምፓኒን በእኛ ልብስ እያወጡ ባልትና በሌላ የሚልከው አሉ። የእኛ መኪኖች ፍርጅ የላቸውም። የሚበላሽ እቃ አለ ሲሉ በፈቃደኝነት ያው ሰመረም አለ ዜጋ የሚበላሽ እቃ ካለ በሌላ ላክ ተስማምተን ነው የሚልከው። ምክንያቱም እቃ እንዲበላሽበት ስለማንፈልግ ማንፈልግ መከልከል ማንችልም እ አንችልም እት ይቻላል። ማድረግ መጠቀም መብታቸው ነው ይችላሉ። እኛ የማንችለው ምንድን ነው በሌላ ደሊቨሪ ልከው ኢቲችኤች ደሊቨሪዎች እጣ መላክ ትተዋል ብለው አያውሩ። አሁን የእኔ ያለኝ ሀሳብ ያለኝ ጥያቄ እሱ ነው። ኢቲኤች ደሊቨሪዎች እጣውን ትተውታል ብለው በሌላ ደሊቨሪ አይላኩ። በቃ እንደዚህ ስለሆነ ወይም ዛሬ ስለማይ እንደዛ እያደረጉ ይላኩ ከፈለጉ። ከዛ በኋላ ግን በኢቲኤች ደሊቨሪ ስም አይላኩት በሌላ ካምፓኒ ሊላክ ነው ብለው ያሳውቋቸው እንጂ ለምን እንከለክላለን? መብታቸው ነው። በፈለጉት ካምፓኒ መጠቀም መብታቸው ነው። መሳቤ ልጨርስና ሙኒት ልጨርስ መሳቤ እና በዚህ አጋጣሚ ወልዴ ሁለት ለመናገር ከልቤ ላመሰግናችን የምፈልገው በሌሮ ተጠቃሚ ነኝ። አዎ፣ ተጠቅም ያለ በቃ ምንም አራት ነጥም ምንም የምንወሻቸው ነገር እንደዚህ እንደዚህ ምንነው ነገር ም ጠቅሞናል። አዎ ጠቅሞናል። ለምን እሱ ባዘጋጀው ኦርደራችን አይከነሰልብንም እየተጠቀምን ያለ ነው። ጠቅሞናልን ከዚህ በላይ እንጠቀምን ይችላለን። ገባሽ ያለው ነገር ይሄ ነው። ምናልባት እኛ እንደ ቤት ያበሻ በድርጅታችን በእናንተ ድርጅት ውስጥ የፈጠረው ኮሽታ ወይም ደግሞ ግልጽ ያልሆነላችሁ ጥያቄ ካለ በሕዝብ ፊት በሕዝብ ፊት ው ግልጽ ነው ነው በሕዝብ ፊት እንድትጠይቁኝ ያለ ነገር ካለ እንድትረዝ ይፈልጋል። እንደ ድርጅት ማለት ነው ችግርም ካለብኝ ጥፋትም ካለባቸው ምናልባት ከእኔ ሰራተኞች እንደ ሰራተኞች ምናልባት ሰራተኞች ውስጥም ችግር ካለ እኔ እንደ ቤት የአበሻ እንደ ባለ ድርጅቱ እንደተጠይቁ ነው የምፈልገው። መጀመሪያ ማለት ነው ቤች ደሊቨሪ ሌክሞን ወልዴ ማለት ነው። እንደ ድርጅታችን ጥያቄ ካላችሁ ጥያቄያችሁ እቀበላለሁ። ካሌላችሁ ከልብ አመሰግናለሁ። በእኔ በኩል ምንም ባት አላገኘውም ጥያቄ ሚሆን እናመሰግናለን ቤቲ ሀበሻ። እናመሰግናለን ዛሬ ውይይቱ ስለ ኢቲኤች ዴሊቨሪ ነው። አንተ አመስግንሃል የተደረገለትንም ደግሞ የሚመሰክር መልካም ሰው ነው። እናመሰግናለን። አሁን ሰመረነ መሰለኝ አይደለ? ልናገር ያልከው እኔ ተደውለሉ ነው እንዳጋጣሚ ኢትዮጵያ ነኝ ያለሁት። ተደውለሉ ነው የተጠራ ነው የተወልኩትና የተጠራሁት ዋና ምክንያት ላቅ መጀመሪያ፣ ከዛ በኋላ ደግሞ ስለ አስተያየት እንዲቀጥል ደስ ይለኝ ነው። እዚህ ጋር ስለ ወንድማችን ድርጅት ኤቲኤች ዴሊቨሪ ማመስገንም ወይም መስጠት የምትፈልገው አስተያየት ካለ ከእነሱ ጋር አብረህ የምትሰራ ከሆነ የገጠመህ ነገር ካለ ለድርጅቱ እድገትም ሆነ ለስራው መስተካከል ያለህን አስተያየት እንድትሰጥ የሚታረም ወይም ደግሞ እንዲቀጥልበት የምትፈልገውን ነገር እንድትነግር ነው ወይ። ወንድማማች ምክክር ነው፣ ክስ አይደለም እንትን አይደለም። ምክክር ነው፣ ውይይት ነው። እሺ፣ አመሰግናለሁ። መጀመሪያ ጊዜ ነው እንዲያ ላይ እንደዚህ እና ምስለ ኢቴስ አወራ መጀመሪያ በጣም አመሰግናለሁ። እንግዲህ በጣም አመሰግናለሁ። ያው ቅድም እንዳለው ወንድም የነጉን በቅርብ በቅርበት እናወራለን። ከነጉ ከነጉ ብቻ ሳይሆን ከመላው ስታፉ ጋር በደምብ እኔ በደምብ ነው ማወራ በደምብ ቀርቤ ነው እንደው ምንም የሚያስተናግድ እንደው ምንም የሚያስተናግድ እንደው ምንም ተስተናግጄ ነው የምወጣው ከዛ እና ምንድ ነው መጀመሪያ አካባቢ ወደ አዲስ ዓመት ነሐሴ አካባቢ ብራንች ወደ ሳውዲ ና ወደ ኢትዮጵያ አዳዲስ ብራንቾች እየከፈትኩ ነበረ እና በዛ ጊዜ ብራንቾች ችን በከፈትኩበት ሰዓት በጣም በታስፈልገኝ ነበረ እና ኢትዮች ደግሞ በዛን ጊዜ ብር ትንሽ የሰባት ቀን ስድስት ቀን አስር ቀን ይዘገይ ነበረ። ይህን ደግሞ በአካል ሄጄ ሄና ማለት እዚህ ጋ ሀና ማለች በአካል ሄጄ አውርቻቸው እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብያቸው ያለውን ነገር እንግዲህ ማስታ ሲስተሙ ከአስራ አምስት ቀን በኋላ ከሀያ ቀን በኋላ እናስተካክለዋለን ለአሁን ግን ማገዝ የምንችለውን ናግዛለን ብሎ፣ ከዛ በኋላ በቃ ብር በምንፈልግበት ሰዓት ለሀና እየደወልኩ ሀናም ትኖራለች። በእርግጥ ሄኖኩም አለ። ለሀናም እየደወልኩ ለሄኖኩም እየጠየኩ ብር በምንፈልግበት ሰዓት ሂሳብ ሳይሰራ ብር እወስዳለሁ። ከዛ ከሂሳቡ ተቀናሽ ይደረጋል ማለት ነው። ያን ችግሬ ከተናገርኩ በኋላ ከዛ ውጪ ቤቴች ደርቢ ቅሬታ የለኝም። ይህም እንደ ቅሬታ ሳይሆን የራሴ የነበረኝብኝ ችግር በዛን ሰዓት አዳዲስ ብራንቾች በሁለቱም እየከፈትኩ ስለነበረ ለዛ ብር ያስፈልገኝ ስለነበረ በአካል ሄጄ ነው የጠየቅኳቸው እንጂ በጎን ማንም ወደዛ ወደዚህ የሚል ሰው የለም በእኔ ድርጅት ውስጥ። አብዛኛው ጊዜ ደግሞ ሲሄድም እንዲያውም ነግራችሁ አሉ ይሄን አለ በአከራ ሲ ነው ሂጂ የማገኛቸው የነበረው እና በአጭሩ ይሄ ነው ያለው። በጣም አመሰግናለሁ። ኢትዮች ከመጣ በኋላ ኦፍኮርስ አውትካሜ ላይ በደንብ ነበረው ለውጥ ይታወቃል፣ ማንም ማለት የሚታወቅ ነገር ነው። ልጆቹ ለእጣሙ ብሎ ከእጣሙ ውጭ ጥሩ ነገር ይዤ ስለምወጣ እግዚአብሔር ይመስገን። ያንን ያዝዙኛል እጣውም በዛው እግረ መንገዳቸው ስለሆነ ከነቤት፣ እንዲያውም ሁለት ልጆች የደረሳቸው አሉ፣ ሀያ አምስት ሀያ አምስት ድርሃኑ። ስለዚህ በአጭሩ ከኤቲኤች ጋር በደንብ ተግባብቼ ነው የምሰራው ልል ወዳለሁ። ከዛ ውጭ ቅድም ሄና ጠቆም አድርጎ ነበረ ባልትላዎች። አሁን ለምሳሌ ቅቤ ነገር ወይ አንዳንድ ነገሮች የሚበላሹ ነገሮችን በሌላ ዴሊቨሪ ነው ምልከው ምክንያቱም ያገኘት ሰአት ላይ ይህንን እናንተ እንትን ስለሌላችሁ ፍሪጅ ስለሌላችሁ ሊበላሽብኝ ስለሚችል በሌላ እየላኩት ነው ነው ያልኩት። በግልጽ ሄኖክም ቅድም ተናግረዋል። ስለዚህ በአጭሩ እስካሁን ባለው ነገር እጅግ በጣም ደስተኛ ነኝ። ከዚህ በኋላ ደግሞ በተሻለ መንገድ አፕሊኬሽን ተሰርቶ እኛ ራሳችን የምንቆጣጠርበት ነገር ተፈጥሮልን በደንብ በምንሰራበት ነገር እንደሚሆን ተስፋ አደርጋለሁ። ሌላ የምትጠይቁን ጥያቄ ካለ ሳልወጣል ጨርስ። እዚህ ኢትዮጵያ ስለመስሸኑ ትንሽ አስቀድሜ ያውሩኝ አልኳቸው። ይቅርታ በጣ ወልድ የምትለው ነገር አለ። እንግዲህ አመስጋኞቹ ብቅ ብቅ ብለዋል። እንደ ወቃሾች ያለ ነው